በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በጤና ደረሳቸው። በህዳር ወር በ አስራ ሁለተኛውም ቀን ቤተ ክርስቲያናችን የታላቁን መልአክ የቅዱስ ሚካኤልን በዓል በታላቅ ድምቀት ታከብረዋለች። አምላካችን ቅዱስ እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑም አውረዶ ወደ ምድርም ሲጥለው ቅዱስ ሚካኤልን በእርሱ ቦታ ላይ በአስሩ ከተማ በመቶም ነገደ መላእክት ላይ ተሹሟል። የቅዱስ ሚካኤል ሹመት በነገደ መላእክት ላይም ብቻ ግን አይደለም ነገር ግን የእግዚአብሔር ሕዝብ በሆኑት ላይም ጭምር ነው። ይህም እንደሆነ እንድንረዳ በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን እስራኤል ዘስጋን ሲረዳና ሲጠብቅ እንደነበር ተጽፏል። ለምሳሌ በመጽሐፍ ቅዱስ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት፣ አይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁ። እግዚአብሔር አምላክ ሕዝብ እስራኤልን ከግብፅ ባርነትም ነፃ ሲያወጣቸው ይመራቸው የነበረ መልአኩ ቅዱስ ሚካኤልም ነበር። ሹመቱ በእግዚአብሔር ሕዝብ ላይም በመሆኑ ስለ እነርሱ ዲያብሎስን ይዋጋዋል፣ በጸሎትም ረድቷቸዋል። ነገር ግን ኃጢአት ሰርተው ሲያገኛቸው ለእግዚአብሔር አድልቶ ኃጢአተኞችን ስለሚቀጣ እግዚአብሔር ሕዝቡን በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአትን ብትሰሩ ይቅር አይልምና አታስመርሩት ብሎ አስጠንቅቋቸውም ነበር። ይህም ቅዱስ ሚካኤል በእግዚአብሔር ሕዝብ ላይ መሾሙን ያስረዳናል። ነገር ግን ከላይ የተጠቀሱት ጥቅሶች ሕዝበ እስራኤልን ይረዳቸው የነበረው ቅዱስ ሚካኤልም ስለመሆኑ አያረጋግጥም። የሚልም ካለ መልአክ የተባለው ቅዱስ ሚካኤል ስለመሆኑ ቅዱስ ገብርኤል ወደ ነቢዩ ዳንኤል በተላከ ጊዜ ገልጦልን እናገኛለን። ቅዱስ ገብርኤል በእግዚአብሔር ሕዝብ ላይ ቅዱስ ሚካኤል ስለ መሾሙም ሲመሰክር በእውነት በመጽሐፍ የተጻፈውን እነግርሃለሁ በዚህም ነገር ካለቃቸው። ከሚካኤል በቀር የሚረዳኝ ማንም የለም ብሏል። ስለዚህም ለኢያሱ የተገለጠውና እስራኤላውያንንም የመራው መልአኩ ቅዱስ ሚካኤል መሆኑን እንረዳለን። የቅዱስ ሚካኤል አለቅነት በአዲስ ኪዳንም እንደሚቀጥል ይህ ነቢይ በትንቢቱ በዚያ ዘመን ስለ ህዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል በማለት ተናግሮለታል። ስለዚህም ቅዱስ ሚካኤል እኛን ከሰይጣን አሽክላና ወጥመድ ይጠብቀንና በጸሎት በእግዚአብሔር ፊት ይቆምልን ዘንድ በእኛም ላይ ሹም ነው። ምክንያቱም እኛ የእግዚአብሔር ሕዝቦችና የርስት ወራሾች ነንና። እግዚአብሔር ነቢዩ ሙሴን የሕዝቡ መሪ አድርጎ መሾሙ እጅግ ትሁትና ስለ መንጎቹ ነፍሱን እንኳን አሳልፎ እስከ መስጠት ደርሶ ስለሚወዳቸውም ነበር። በሕዝቡም ላይ እርሱን መሾሙ እንዲሰለጠንባቸው ወይም እንዲገዛቸውም ሳይሆን በትምህርቱና በጸሎቱ እነርሱን እንዲቤዣቸው ነው። እንዲሁም ስለሆነ ቅዱስ እስጢፋኖስ ስለ ሙሴም ሲመሰክር እግዚአብሔር ሹምና ቤዛ አድርጎ ላከዋለ። እንዲሁ ቅዱስ ሚካኤል ነው። ቅዱስ ሚካኤል እጅግ ትሑትና ለሰራዊቱ ተቆርቋሪ የሆነ መልአክ በመሆኑ በመላእክትና በእግዚአብሔር ሕዝብ ላይ ተሾመ። በመላእክትና በእግዚአብሔር ሕዝብ ላይ መሾሙ ልክ እንደ ሙሴ በእነርሱ ላይ ሊሰነጥንባቸው ወይም ሊገዛቸው ሳይሆን መላእክትን ሊመራ እኛን ደግሞ ከሰይጣን ጥቃት ሊጠብቀንና በጸሎቱ ሊራዳን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱሳን መላእክቱን እኛን እንደሚጠብቁንና እንደሚራዱን እንዲሁም ስለኛ በፊቱ እንደሚቆሙ ሲያስተምረን ከእነዚህ ከተናናሾቹ አንዱስ እንኳ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ሁልጊዜ በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁ ብሎናል። እኛን ይጠብቁ ዘንድ የተሰጡን ቅዱሳን መላእክት ስለኛ እንዲህ የሚቆረቆሩና ስለ መዳናችንም የሚተጉ ከሆነ በቅድስናውም ልቆ የመላእክት አለቃ ሆኖ የተሾመው ቅዱስ ሚካኤል እንዴት ስለ እኛ በእግዚአብሔር ፊት ይበልጥ አይቆም? እንዴትስ በተሰጠው ስልጣን ኃይል አይረዳን? እርሱ ስለ ሕዝብ ልጆች የሚቆመው መባሉም እኛን በጸሎትና በተራዳኢነቱ የጽድቅ ሕይወታችንን በሚገባ እንድናከናወን እንደሚረዳን የሚያሳይ ኃይለ ቃል ነው። የመልአኩ የቅዱስ ሚካኤል ጸሎትና በረከት በእኛ ላይ ለዘላለም ይደርብን፣ አሜን። ቪዲዮን ከወደዱት ላይክና ሼር በማድረግ ለወዳጅ ዘመዱ ያጋሩት። ሰብስክራይብ በማድረግም የቻናላችንን ቤተሰብ የሆኑ። መልካም በዓል